አሁን የምንዘፍንለት ከጎኔ ላለው የወሎ ልጅ ነው በቃ እና ለሱ ይድረስልኝ እድሌ ጣይ ክፍሌኩ ባረኩት በፍቅሬ ግሌ እንዲሆን የውሃ አጣጭ የመረጥኩት ከሁሉ አብልጬ እሱ ነው እድሌ እሱ ነው በኔሆት የተወሰነው አይኖችን እሱ ላይ ጥዬ ከወንዶች መሀል ነጥዬ እሱን ነው የወደድኩት እሱን ነው ያፈቀርኩት እሱን ነው በልቤ ላይ እሱን ነው እያነገስኩት የኑሮዬ ጣፋጭ ቅመም እርካታዬ፣ እርካታዬ፣ እርካታዬ ካዳም ልጆች የደረሰኝ የብቻዬ የብቻዬ ስጦታይ ለስጋ ለነፍሴ ሐሴት እንዲሆን የተሰጠኝ፣ ማንም ሰው የማይወስድብኝ፣ ማንም ሰው የማይነቅኝ። ተውት ተውት ተውት፣ ላታገኙት አትመኙት። በቃ በቃ በቃ፣ ልጁ የኔ ነው የኔ ነው የኔ ነው፣ ይብቃ ነው።